ሰላም የራ ዩቲዩብ ቤተሰቦች እንኳን ደህና መጣችሁ ዛሬ በዙሪያው ያለውን አለም በብርሃኑ የሚሞለው በኩራትና በድፍረት የሚመራውን ምልክት እንመለከታለን አዎ ስለ ሊዮ ምልክት ነው የተወለዱት ከሀምሌ ሀያ ሶስት እስከ ነሀሴ ሀያ ሁለት ባለው የፀሀይ ወቅት ከሆነ ይህም ቪዲዮ ለእናንተ ነው ሊዮዎችን ለምን ሁል ጊዜ የትኩረት ማዕከል መሆን ይፈልጋሉ ንጉሳዊ ባህሪያቻቸውና ስውር ፍላጎታቸውን አብረን እንቃኛለን መሰረታዊ ማንነታቸው ቀን ሀምሌ 23 እስከ ነሀሴ 22 ኤለመንት እሳት ወይም ፋይር ፍላጎትና ጉልበትን ይወክላል የሚገዛቸው ፕላኔት ፀሐይ ነው የህይወት ኃይልና ራስን መግለጽን ይገዛል ምልክቱ አንበሳ ነው ንጉሳዊ ክብርንና ድፍረትን ያመለክታል አንደኛ፣ የሊዮ ንጉሳዊ ጥንካሬ። ሊዮ በፀሐይ ይመራል። ልክ እንደ ፀሐይ ሁሉ ብርሃኑን በልግስና የሚሰጥና የዓለም ማዕከል የመሆን ፍላጎት አለው። መሪና ድፍረት። ሊዮች በተፈጥሯቸው የተሰጣቸው የመምራት ችሎታ አላቸው። ውሳኔዎቻቸውን በፍጥነት የመወሰንና የሌሎችን ክብር የማግኘት ችሎታ በቀላሉ መሪ ያደርጋቸዋል። አደጋዎችን ከመጋፈጥ ወደኋላ አይሉም። ሊዮ ኃላፊነት ሲሰጠው ወይም መድረክ ላይ ሲወጣ ይበልጥ ያበራል። ቡድን መምራት ወይም ትልቅ ፕሮጀክት መጀመር ለነሱ የተለመደ ነው። ለጋስና ታማኝነት ሊዮች በሰፊ ልብ የሚታወቁ ናቸው። የሚወዷቸውን ሰዎች ለመደገፍ ገንዘብን፣ ጊዜንና ጉልበትን ለመስጠት ወደ ኋላ አይሉም። አንዴ ከወደዱ በታማኝነት ከጎናቸው ይቆማሉ። ታማኝነት የልካ ሊዮ የብረት ህጎች አንዱ ነው። ጓደኞቻቸውን ክብር ይጠብቃሉ እና ለቤተሰቦቻቸው እንደ አንበሳ ይዋጋሉ። ፈጠራና ራስን መግለጽ፣ የሊዮ ጉልበት የኪነ ጥበብ፣ በድራማ ወይም በማንኛውም የፈጠራ ስራ በቀላሉ ይገልጻል። ራሳቸውን ለዓለም ማሳየት ይወዳሉ። ሊዮሽ በልብስ በንግግር ወይም በስራቸው ውስጥ የራሳቸውን ልዩ ምልክት ለማስቀመጥ ሁል ጊዜ ይጥራሉ። ሁለተኛ የአንበሳው ጥላ፣ ፈታኝ ገጽታዎች። የሊዮ ብርሃንና ኩራት ከልክ ሲያልፍ ወደ ጥላው ጎን ሊያደግ ይችላል። ይህም ግንኙነቶችን ሊጎዳ ይችላል። ለትኩረት መፈለግ፣ ሊዎች ትኩረት የማግኘት ፍላጎት አላቸው። ችላ ከተባለው ወይም ትኩረት ካልተሰጣቸው፣ ግጥር ወይም ጫጫታ በመፍጠር ትኩረት ለማግኘት ይሞክራሉ። በአንድ ውይይት ውስጥ ሁልጊዜ ስለ ራሳቸው ብቻ የማውራት ዝንባሌ ሊያሳዩ ይችላሉ። አድናቆት ለእነሱ እንደ አየር አስፈላጊ ነው። ኩራትና ግትርነት፣ ሊዮች የራሳቸው ትክክል እንደሆኑ ያምናሉ። ይህም ወደ እብሪተኝነት ሊያመራ ይችላል። ስህተት መሆናቸውን መቀበል ለእነሱ እጅግ በጣም ከባድ ነው። ኩራታቸው የሌሎችን አስተያየት እንዳያዳምጡ ያግዳቸዋል። በዚህም ከሌሎች ጋር ያላቸው ግንኙነት ሊያበላሹ ይችላሉ። ቁጥጥርና አለመቻቻል፣ በስሜታቸው የሚገዙት በፀሐይ በመሆኑ አንዳንድ በሌሎች ላይ የበላይነት ለማሳየት ይሞክራሉ። ነገሮች በራሳቸው መንገድ እንዲሄዱ ይፈልጋሉ። በግንኙነት ውስጥ መሪነቱን ካልያዙ ይበሳጫሉ። ሶስተኛ የሊዮ ቁልፍ የህይወት ትምህርት፤ የሊዮ ዋነኛ የህይወት ትምህርት ማብራት ማለት ብቻህን መብራት ማለት አይደለም። እውነተኛ ስኬት ልጆች እውነተኛ ደስታ የሚያገኙት ሌሎችን ሲያበረታቱና ሲያበሩ ነው። የራሳቸውን ብርሃን ለሌሎች በማካፈል ክፍራቸው ክብራቸው የበለጠ ይጨምራል። የፍቅር ፍላጎት፣ በግንኙነት ውስጥ ሊዮች ታማኝነትን፣ አድናቆትንና ጨዋታን ይፈልጋሉ። አጋራቸው በሕይወት ውስጥ ያላቸውን ታላቅነት መቀበል አለበት። አራተኛ ወይም መደምደሚያ፣ ሊዮች በሕይወት ውስጥ ደስታን፣ ድራማን እና መነሳሳትን የሚያመጡ ጠንካራ መሪዎች ናቸው። ሁልጊዜም ብርሃን ይሆኑ። አንተ ወይም አንቺ ሊዮ ከሆንሽ ወይም ከሆንክ ትልቁ ፈተና ትኩረት ማጣት ነው ወይስ ኩራት? በአስተያየት መስጫው ላይ ወይም ኮሜንት ሴክሽን ላይ አሳውቁን። የራይትዩ ቤተሰብ ለመሆን ሰብስክራይብ ያድርጉ፣ የደውል ምልክቷንም ይጫኑ። በሚቀጥለው ቪዲዮ ደግሞ ስለ ቀጣዩ ምልክት ቪርጎ፣ እንዲሁም የስራ ሁኔታ፣ የተለያዩ ነገሮች ስለምናገር ቻናሉ ሰብስክራይብ ያድርጉ። እስከዛው ሰላም ነው